የደቡብ ኢትዮጵያ ክልል የጸጥታው ምክር ቤት ሁለተኛ ዓመት ሁለተኛ ዙር መደበኛ ጉባኤውን አካሂዷል። የክልሉ የካቢኔ አባላት፣ የዞን አስተዳደሮች የፌዴራል ፖሊስና የመከላከያ ሰራዊት ከፍተኛ አመራሮች በተገኙበት በክልሉ ባለፉት ሶስት ወራት በጸጥታ ዘርፎ የተሰሩ ተግባራት ተዳስሰዋል። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ወገኔ ብዙነህ እንዳሉት ክልሉን የሰላም ተምሳሌት ለማድረግ በተሰራው የሰላም እሴት ግንባታ አመርቂ ውጤት ተመዝግቧል። በዚህ ዓመት የመጀመሪያው ዙር መደበኛ ጉባኤ ላይ የተቀመጡ አቅጣጫዎች አሉ። አንዱ በመሰረታዊነት በየትኛውም የጸጥታው ስራ ላይ ህዝቡን ባለቤት እናደርግ፣ ህዝቡን እናሳትፍ ብለን ያስቀመጥነው አቅጣጫ አለን። ከዛ አኳያ በዚህ በፊት በስፋት ክልላችን ላይ ሲከሰቱ የነበሩ ችግሮችን ህዝቡን ባለቤት በማድረግ የሰላም አደረጃጀቶችን በማጠናከር ከህዝቡ ጋር ተግባቦት በመፍጠር አሁን ባለው ሁኔታ ክልላችን አንጻራዊ ሰላም ያለበት ክልል ነው የሆነው። ማህበረሰቡን የሰላሙ ባለቤት እንዲሆን ከማስቻል በዝለል የተለያዩ የጸጥታ መዋቅሮች የከፈሉት ዋጋም አያሌ ነበር ብለዋል። የዕለቱ መድረክም ቀሪ ስራዎች የሚፈተሹበት ይሆናል የተባለውም ላለፉት ሰባት ስምንት ዓመታት ያልተፈቱ ችግሮች አሉ። እነዛን ችግሮች በዘላቂነት መፍታል በምችልበት ሁኔታ ላይ የጸጥታ ምክር ቤቱ አጀንዳ አድርገን ከመከላከያ ሰራዊት ጋር አንድ ላይ ተኩኖ በዘላቂነት ችግሩ የሚፈታበት ሂደት ላይ ህዝቡን ባለቤት አድርገን መስራት አለብን የሚለውን ነገር ተግባቦት ፈጥረናል። ከምንም በላይ እንዳልኳችሁ ባለፉት ስድስት ወራት ክልላችን ላይ በተሰሩ ስራዎች አንጻራዊ ሰላም መጥቷል። ይህንን አንጻራዊ ሰላም ወደ ተሟላ ሰላም ለመቀየር ደግሞ የሚያስፈልጉ ቀሪ ስራዎች ላይ ተግባቦት ፈጥረን በቀጣይ ክልላችን ፍጹም የሆነ የሰላም ተምሳሌት የሆነ ክልል ማድረግ የምንችልበት ሁኔታ ላይ ተግባቦት የፈጠርንበት መድረክ ነው። በደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በበኩላቸው ማህበረሰቡን የሰላም ባለቤት በማድረግ ስራዎች ስለመሰራታቸው አውስተዋል። ክልላችን የሰላም የብልጽግናና የመቻቻል ተምሳሌት እንዲሆን በተለይ የሰላሙ ባለቤት መላ ህዝባችን ሰላሙን በሰላሙ ጊዜ መላውን ህዝብ አስተባብረን ብቃት ያለው አደረጃጀት ዘርግተን ከሰራን ያስቀመጥነው ወይም ደግሞ ያነገብነው ራዕይ የሰላም ተምሳሌት እናደርጋለን ያለው ይሁን እንደሚሆን ምንም ጥርጥር የለው። ይህም በባለፉት ጊዜያት አንጻራዊ ሰላም የሰፈነበት ክልል ማድረጋችን መላው የክልላችን ህዝቦች ትብብርና ባለቤትነት ስለሆነ ይህንን ህዝብ ማስተባበር ረገድ ደግሞ የጸጥታ መዋቅር ተመደባችሁ እየሰራችሁ ያላችሁት አመራሮች ሰርታችሁ ቀይራችው ውጤት እንዲመዘገብ ስላደረጋችው በዚያ አጋጣሚ ለዚህ ምክር ቤት አባላት እና እንዲሁም ደግሞ ጸጥታውን ስራ በባለቤትነት እየተወጡ ላሉ ጸጥታ ስራ እየደገፉ ላሉ አካላት የክልሉ መንግስት ታላቅ ምዝጋናን፣ አድናቆት ያቀርብላቸዋል። ክልሉ ከተመሰረተ በኋላ በክልሉ ካሉ የጸጥታ መዋቅሮች በተጨማሪ የመከላከያ ሚኒስቴር ጀኔራሎች ለሰላም መረጋገጥ ላበረክቱት አስተዋጽኦ እውቅና ሰጥተዋል። መከላከያ ሚኒስቴር በልዩ ሁኔታ የመከላከያ ጀነራል መኮንኖችን ወድቦ የክልሉ ጸጥታ በተለይም በጣም ወሳኝ የሆነ ድጋፍ የሚያስፈልግ አካባቢ ላይ እንደግፋለን ብሎ በመንቀሳቀስ ረጅም ጊዜ ወስደው ሲደግፉ የነበሩት ጀነራል መኮንኖች ከኛ ጋር የቆዩ በተለይም እነ ጀነራል ሰብስቤና እንደ ጀነራል አስፋ ማመቻ እዚህ በመቆየት በጣም ከፍተኛ ድጋፍ አድርገው ግዴታቸውን ጨርሰው ተመልሰዋል እና ዛሬ ከኛ ጋር ባይገኙም ለሰሩት ለአበረክቱ አስተዋጽኦ ይህን ምክር ቤት እውቅና እንዲሰጥ በዚህ አጋጣሚ ይጠይቃቸዋል። አሁንም ክልሉ የሰላም ባለቤት እንዳይሆን የሚሰሩ ኃይሎች አሉ ያሉት ርዕሰ መስተዳድሩ በቀጣይ በትብብር መስራት እንደሚያስፈልግም አመላክተዋል። ክልላችን የሰላም ተምሳሌት እንዳይሆን የሚፈልጉ አካላት ከውስጥም ከውጭም በጣም በርካታ ናቸው። እኛ ግን ከምንም በላይ የውስጣችንን ጥንካሬ የበለጠ አጎልብተን ለአፍታም ክልላችን የሰላም መደፍረስ እንዳይከሰት በማድረግ ክልሉ ከጫፍ ጫፍ በአራቱም ማዕዘን የሰላም ተምሳሌት ለማድረግ ይሄ ምክር ቤት ጠንክሮ እንዲሰራ ይጠበቃል። ባለፉት ሶስት ወራት የሰላም እሴት ግንባታና አጠቃላይ በጸጥታ ምክር ቤቱ የተሰሩ ስራዎች ቀርበው ውይይት ተደርጎባቸዋል።